አናል ሁmኖ ገn tplfጫaሳ ወራና s jr ከ አካናn የch ሳ t bሱ dንdኛ ቢራ nj f ሰጎነ አይገርምም። የህዋትን መከላከያ ውስጥ ያሉ የትግራይ ተወላጆችን ምናወጣበት ምንም መንገድ ስላልነበረ እነሱን ፊልተር አድርገን ከመከላከያ ውስጥ ለማስጠት ያንን ጦርነት ማስጀመር ነበረብን አለናል።

አንዲትም ቅንጣት ታህል ርህራሄ አንዲትም ቅንጣት ታህል ፍርሃት ለሰው ልጅ ማዘን መደንገጥ መራራት የሚባል ነገር ውስጡ እንደሌለ ጠብታ እንደሌለ ያሳየናል። ለመፋ ጋፋ አመጂ ኩዳኔ ኩመለማ ኩዳፉር አጀንጫ አቦቲ ገዳ ከረዩ ቦወደ ዋጅረ ሳ የከረዩ አባ ገዳዎች ከተገደሉ በኋላ ቢሮ ሄጅ ነበር ነው መቼ ሁለት ሺህ አስራ አራት ላይ ራኮና ነው ኦሮሚያ ቴለ ጅሩቲም ኦሮሚያ ውስጥ ስላለው መከራ፣ ስቃይ፣ እንግልት፣ ዝርፊያ፣ ሙስና፣ ሰላም እጦት እገታ የህዝብ ስቃይ፣ ሞት፣ መፈት ነገርኩታል። ኦሮሚያ ውስጥ ስላለው ሁኔታ ገብቼ ኦሮሚያ ከሰቲ ነምኒ አከኑማኒ ረሸነማ ኦላ ሰው ሲረሸን ይውል ማዕከላዊ ነሲ ጩሁሜ ኦሮሚያ ትበልዲ ናም በነሜቲ ጉዲኑ እንደ ከሰቲ ማዕከላዊ ከዚህ ተዘግቶ አዲስ አበባ ኦሮሚያ ውስጥ ተስፋፍቷል በስፋት ኦሮሚያ ውስጥ ተከፍቷል ንዳናማ ኮላ ኮማ ኦላ ሰው በየቀኑ እየተገረፈ እየተኮላሸ እየታገተ ነው የሚውለው። ሚርግ ነሞማ በረ ወያኔ ጫላ ሰርበማ ሀኒ የሰው ልጆች መብት ሰብአዊ መብት ከወያኔ ጊዜ በባሰ መልኩ ህዝባችን በከፍተኛ ስቃይና እንግልት ውስጥ ነው ያለው ብዬ ነገርኩት። አላ ደቻባየ

ልማት የሚባለውም በሚዲያ ላይ ነው እንጂ የለም መሬት ላይ ልማት፣ እያለ እየተባለ የሚወራውም በተግባር መሬት ላይ ያለ ልማት አይደለም ብዬ ነገርኩት። እኔ አሞይ ነው ይህን ነገርኩት። ተካናቶ ወይ ለሳትራንገ እችን ታህል ሀዘኔታም ሆነ መደንገጥ ኦር መረበሽ ኦር ማዘን ፊቱ ላይ ላየው እችን ታህል ቅንጣት ታህል ቢሲ ረበይህ አሁን የሚባለውን ነገር ቢቢሲ ላይ ተናግሬ ሽመልስን ፕሬዚዳንቱን እንዳትነካብኝ አለኝ። አትንካብኝ፣ ጠንካራ ፕሬዚዳንት አለኝ የምለው ኦሮሚያ ላይ እሱ ነው። እሱን እንዳትነካብኝ፣ እንዳትናገርብኝ አለኝ። ጋፈስራ ረኮን ናኖ ኦሮሚያ አከይሰ ቢራ ቡርቁ ናገለች አባን ወራና ና በአባን ወራና አባን ጀቀማ አካይሰቱታናገለ ይለ የጦርነቱ ባለቤት የእልቂት ባለቤት የፍጅት ባለቤት የኦሮሚያን ቦነ የሌሎቹ ቦታዎች ላይ እልቂት ፍጅት ባለቤት ማን እንደሆነ በደንብ ገባኝ። ማን እንደሆነ በደንብ ተረዳሁ። እራሱ እንደሆነ አረጋገጥኩኝ። ከእያንዳንዱ ነገር ጀርባ ማን እንዳለ በደንብ ግልጽ ሆነልኝ። አጅሩካ ሰደፋ ኩማላማኩ ዳፉር አዶለስ ዱመራ ጋፋ ጣፈረት

አማራ ውስጥም አሁን ቀጥሎ ይናገራል። ኦሮሚያ ውስጥም ቤቶች እየተቃጠሉ አርሶ አደሮች እየተፈናቀሉ በሁለቱም የዛም ክልል ሰው ኮሚኒኬሽን ደውሎ፣ የብልጽግና ጽህፈት ቤት ኃላፊ ይመስለኛል ይሄኛው። የዛኔ የብልጽግና ጽህፈት ቤት ኃላፊ ነው። ደውሎ አናገረው። አብረን የምናወራው እኛ ጋም እኮ እንደዚህ ሆነዋል፣ እኛ ጋም እንደዚህ ሆነዋል፣ ቤቶች ተቃጥለዋል፣ ህዝብ ተፈናቅሏል። በእኛ በኩልም ለመባባል ሌላው ተደዋውለናል እሱ ምን ይለኛል? ደውሎ ጠርቶ ቢሮ አስቸኳይ ና ብሎ ቢሮ ከሄድኩ በኋላ ከጠላት ጋር ለምን ትደዋወላለህ? ቹቹ አለባቸው ከሚባል ከአማራዎች ጋር ለምን ትደዋወላለህ አለኝ። ነው ሚሴ አዴፓ ቱ የአዴፓ አባል ነው ቹቹ አለባቸው ነው ምን ፓርቲ የእኛ ፓርቲ አባል አይደለም እንደ አሞ ቀጀልቶን ፓርቲ ኬኛ ሞርሚቱን የእኛ ፓርቲ መተዳደሪያ ተቃዋሚዎቻችንን እንኳን ሳይቀር ሞርሚቱ ኬኛ ቢለው ተቃዋሚዎቻችንን እንኳን ሳይቀር ተፎካካሪ እንበል ብላችሁ ብለን የራሳችንን የፓርቲ አካል አዴፓን እኔ ኦዲፒ ነኝ አለ። ግን አንድ ፓርቲዎች ኢህአዴጎች ነን ነው የሚለው ግን እንዴት እነሱን ጠላት ትላለህ ስለዋለ ከዛ በኋላ ያለው ነገር አለ ባይዘው ታዬ እዚህ ጋር አልተናገረውም ከዛ በኋላ ይሄንን ጉዳይ እንዲህ አለኝ ይልና ይዘለዋል። ከዚህ በኋላ ሊለው የሚችለው ስለአማራ በነገራችን ላይ ሊለው የሚችለው ቹቹን ብቻ አይደለም ጠላት ያለው እንግዲህ ሰውዬው እንግዲህ ይሄ ብአዴን የሚባለው ስብስብ በአብይ አህመድ እንዴት እንደሚታይ ተመልከት። እንዴ ምን አይነት ስም እንደተሰጠው ዲና ነው የሚለው። ጠላት ጋር ለምን ተደዋወልክ ነው የሚለኛል። ስልክ ይሰማላል ስንደዋወል። በጣም ጀሪፈመታየብልብላ ነው ይሏል ጋዜጠኛው። አዎ እንዴ ስልኮቻችንን ሁላ ያዳምጣላል።

እኛ ጋር በአማራ ክልል ይኸው እየተፈናቀሉ ነው አርሶ አደሮች፣ ቤቶች ተቃጥለዋል ብሎ እሱም ለኔም ነገረኛል። ከዛ ከጀርባ ከዚህ ጉዳይ ጀርባ ማን እንዳለ ገባኝ ነው። ወኒ ለማሳፉ ወኒ ብራማሊኒ አቦ አኒ አማ ወኒ ተኮሳፉ ወኒ ለማሳፉ ይላል እና ከዚህ በኋላ ያለውን ነገር እንኳን አልናገረው ይላል። ምክንያቱም ሴንሴቲቭ እንደሆነ ስለሚገባው ስለገባው ይመስለኛል ይዘለዋል። ከዛ በኋላ ለምን ጮቹን ጠላት እንዳለ ኦኬ ፕሮባብሊ ከህዝብ ጋር አገናኝቶ ነው የተናገረው ማለት ነው እና ያ ሴንሴቲቭ ስለሆነበት የዘለለው ይመስለኛል። እሺ

በጣም ይሄ ሰውዬ እንዴት አይነት አረመኔና አውሬ እንደሆነ ነው እዚጋ የሚናገረው። እና የደህንነት ስጋት አለብኝ፣ ፓርቲ ውስጥ ነው ያለሁት፣ በርካታ ሰዎች ጋር በዚህ ፓርቲ ምክንያት ቅራኔ ውስጥ ገብቻለሁ። ጥበቃ አድርጉልኝ፣ እንደው ፖሊስ እንኳን ባትመድቡልኝ ለፌዴራል ፖሊስ ንገርልኝና ንገርልኝና እንደው ራሴን የምከላከልበት ራሴን የምከላከልበት አንዲት መሳሪያ ነገር እንኳን እንዲሰጠኝ አድርግልኝ ስለው እኛ አንገልህም፣ ሌላ ሰው ከግ- የሚገልህ ከሆነ አያገባንም አለኛ። ጋዜጠኛው ሾክ ያደርጋል እዚህ ጋር እኛ አንገልህም እኛ አንገልህም ሌላ ሰው ከገደለ ግን አያገባንም አለኛል ኢሮሰቲ ከዛ በኋላ ሶስት ጊዜ የግድያ ሙከራ ተፈጸመብኛል ከዛ በኋላ ሶስት ጊዜ የግድያ ሙከራ ተደረገብኝ ነው የት የት ተደረገብህ ይለዋል ጋዜጠኛው ከዛ በኋላ የግድያ ሙከራ ስለተደረገበት ያወራል አንሙት ከመጀመሪያ ጀምሮ ከፓርቲ ምስረታ ጀምሮ የነበረውን ሂደት የአብይ አህመድን የማጭበርበር፣ የጭካኔ፣ የቅጥፈት፣ የጥላቻ፣ የንቀት እያንዳንዱን ነገር ይሄ በኦሮሚያ ውስጥ ይሄ ቃለ መጠየቅ ባይዘወይ አብዮት እንደሚያስነሳ አልጠራጠርም። አብይ አህመድ ማን እንደሆነ ያለ አንዳች ሪዘርቬሽን እኔ በአማራ አብይ አህመድ ጋር በሰሩት ኢንክሉዲንግ ገዱ በነገራችን ላይ እማዝ ነው። ታዬ ይህንን ንግግር የሚያደርገው አንሙት አዲስ አበባ ሆኖ ነው። ስለ አብይ አህመድ በዚህ ልክ እየተናገረ ያለ እነ ገዱ በጣም በርካታ ያልነገሩን ነገር አለ። መሳይ ላይ ቀርበውን ኢንተርቪው ሰጥተው እኛ የምንጠይቀው ብዙ ጥያቄ አለ። እኔ እንዲቀርቡ እፈልጋለሁ። በነገራችን በጣም በርካታ ነገሮች ያልነገሩን ነገር አለ። አብይ አህመድን በተመለከተ በጣም የሰሟቸው ለህዝብ ለህዝብ ሲሉ የማይናገሯቸው በጣም በርካታ ያስተዋሏቸው ነገሮች አሉ፣ ግን በዚህ ልክ አልተናገሩትም። ይሄ ልጅ እዛ ሆኖ ሊገሉኝም ይችላሉ ብሎታል። አሁን ቀንድም ምን ሊያደርጉ እንደሚችሉ አላውቅም፣ ግን መናገር ስላለብኝ ልንገር። ሄዷል አራት ክፍል አስቀድሞ ቀርጻ አድርጎ ነው ከዛ በኋላ የታሰረው። ይሄ ልጅ ግን በዚህ ልክ ቦልድነስ ይሄ ግለሰብ ማን እንደሆነ ተናግሯል። አብይ አህመድ አታለለን ሲሉ ሰማለሁ። እኔ ለምሳሌ ብአዴን ውስጥ አሁን እነገዱ ምናምን በቂ አይደለም። እያንዳንዷን ኢቨንትና ኢንሲደንት ሊነግሩን ይገባል። ምን ተፈጠረ የሚለውን ምን ተፈጠረ የሚለውን እና እዚህ ጋር እሱም ያነሳቸው ነገሮች ከመጀመሪያ ጀምሮ ከሀዋሳው ጉባኤ ጀምሮ አንሙት የሀዋሳ ጉባኤው ላይ የነበረውን ሁኔታ፣ ኦሮሚያ ውስጥ የነበረውን ሁኔታ፣ እነ ብአዴን ምን ሲያደርጉ እንደነበረ፣ ስለ ጦርነቱ፣ አሁን እየተካሄደ ስላለው ጦርነት አማራ ክልልና ኦሮሚያ ክልል ነው የሰላም ሁኔታ የሌለው ይሉናላል። ግን በዚህ ጦርነት የደቡብ ልጆች እየረገፉ ነው ነው የሚለው። እየታፈሱ እየመጡ እየረገፉ ነው ነው የሚለው። አሁን የደቡብ ክልል ሰላም ነኝ ሊል አይችልም። ምክንያቱም በቀጥታ በጦርነት ውስጥ የደቡብ ክልል ልጆች እየታፈሱ ባለቤት አልባ ክልል ነው። አሁንም ማንም አሁንም ክልሉ ባለቤት አልባ ነው። ይህ አማራ ክልል እየመጣ የሚደፋው ወጣት የሚረግፈው ወጣት፣ ከዛ እየታፈሰ ይመጣል። የደቡብ ልጆች ኢጆሌ ኪባቱ ይመታል። ከደቡብ የሚወጡ ልጆች በቃ ይረግፋሉ በጦርነት ውስጥ አለ። ከዛ ከትግራዩ ጦርነት ጀምሮ እያመጣ የሚማግደው እነዚህ ልጆች ነዋል። አሁን የደቡብ ኤሊት ነኝ የሚል ሰው እኔ እ የት ሄደን ስለዚህ ጉዳይ እንደምንናገር አላውቅም። አማራውን በምንም በብዙ መከራም ቢሆን አስነስተነው ራሱን እንዲከላከል አድርገን፣ ደቡብ ክልል ያሉ ወጣቶችን ግን ማን ነው የሚቆረቆርላቸው? ማን ነው ስለዛ ህዝብ አቤት የሚለው? ኤሊቶቹ የዝ ነው ያሉት። ይኸው በዚህ ደረጃ እንግዲህ እየተነገረ ነው። ከትግራይ ጦርነት ጀምሮ ከደቡብ እየመጣ ይረግፋል አለ በቃ እያልቃለን ለቤተሰቦቻቸው እንኳን አይነገርም። ማለት ሬሊ ሳድ። ከነበረን ቆይታ በድጋሚ ከልብ አመሰግናለሁ። መልካም ቀን እንዲሆንላቸው።